እዚህ አጋጣሚ ላይ ምን ወታጅ እኮ ለየሆነው አንድ ሺህ አንድ መቶ ሰው እያያችሁኝ ነው። ማሂ ሰው ሳይሽ ስል ነበር የዋልኩት እና አንድ ሺህ ሰው ሞልቶልኛል። እኔ ስጠብቅ ነበር አንድ ሺህ እንዲሞላ። እና ማሂዬ ደግሞ በጣም ነው ደስ ያለኝ። በነገራችን ላይ ማለት አንድን ሰው አንቺ የምትወጂውን ሰው አንቺ ተጣይው እንጂ ሌላ ሰው እንዲናገርብሽ አትፈቅጂም። ገባሽ? እና ሰው ማለት እንደዚህ ነው። እናንተ ሰውን እናንተ ራሳችሁ ጓደኛችሁ ተጣሉ እንጂ ሌላ ሰው እንዲነካባችሁ አትፍቀዱ። እና መልካም ልባለሽ። ይዋ በጣም ደስ ይላል አውራ ማይ እንኳን ደህና መጣሽ። ኢትዮጵያ ስለነበርሽ ማለቴ ረጅም ጊዜ እና ደግሞ ይሄ እህትነት ነው። እህትነት መኮራረፍ ግዴታ ነው አይደል፣ እግር ለእግር ይጋጫል። እና አንቺ ያሳየሽው ደግሞ ይሄ ተኮራረፋችሁ፣ ግዴታ ነው ይኮራረፋል። በችግር ዋናው በችግሩ ጊዜ መገኘት ነው። ለምን አትጣሉም? እንኳን መኮራረፍ ለምን አትተዳደቡም አደባባይ ላይ? ግን በችግርሽ ላይ በችግርሽ ሰዓት ላይ በነገራችን ላይ ችግር አለለውም ችግር አለለውም። እንደውም ይፋ መሆኑ ምናልባት እነሱ ካቀዱት ካለሙት ቀድሞ መሆኑ ነው እንጂ ይሄ ውርደትም አይደለም መከፋትም አይደለም። ምናልባት ያቺ የምትሏት ልጆች ያወጣችሁ ልጅ ለራሷ በእውነት ነው የምነግራችሁ የምታፍርበት የራሷ እንጂ እናንተ የሚያሳፍር ስራ የተሰራ ነገር የለም። ሰው የወደደውን የፈቀደውን ነው ያደረገው። ከዛ ውጪ ግን ምንም ምንም ነገር የሚያሳፍር ነገር የተሰራ ነገር የለም። ኃጢአት የተደረገ ነገር የለም። ፍቅር ነው ያየነው እኮ መደባደብ ወይም ወይ መሰዳደብ ወይ የሆነ ነገር አይደለም። ስለዚህ ደግሞ ለእናንተም ደግሞ ኩርፊያችሁ፣ መኮራረፋችሁ ጊዜ ይበቃል ተብሎ ሊሆን ይችላል ይሄ ነገር የፈጠረው። ስለዚህ ፍቅራችሁ አንድ ላይ እየጨፈራችሁ በጎጃም፣ በወሎ፣ በጎንደር፣ በሸዋ እያላችሁ መቀጠል ነው ከዚህ በኋላ ለጠላት ቦታ መንገድ ክፍተት ቦታ አትስጡ። እውነቴን ነው። ማርያምን ሰው ሀገር ላይ ስደት ላይ ያለ ሰው አንድነቱን በበጀ እንኳን አይደለም ፀብ ማለት ነው። ፀብ አይጠቅመንም፣ አንድነት እንጂ። ስለዚህ እንደዚህ መተናነቅ፣ መያያዝ ጥሩ ነው፣ ለችግርም ለጥሩም፣ ለመልካም፣ ለሁሉ ነገር። ስለዚህ እህቶቼ በጣም በዚህው ቀጥሉ። ማሂ በጣም በግኔ ከድሮም በጣም ነው የምወዳት ማሂ ቲጂ፣ የሆነ ሰዓት ቦልካኝ ተጎልኬ ምኑን አነብ እያስብ ነበር። ግን ሁሌ ማሂን ሁሌ ላለው በጣም የምወዳት እግዚአብሔርን ትጂን ጠላታለሁ ማለት አይደለም። ጠላታለሁ እያልኩ አይ በጣም የምወዳት እሷንም እህቴ ናቸው፣ እህቶቼ ናቸው ሁሉም እና አብራችሁ ስለሆናችሁም በጣም ደስ ብሎናል። ዛሬ ነው ነገራችሁን፣ የምናውቀው ነገር የለም። በርግጥ ያው ስለ መኮራረፍ ያለ ነው ለማለት ነው። በጣም በጣም አዱዬ ደግሞ በጣም ያታውቃለህ፣ ለአንተ ያለንን ክብር ፍቅር ሞደል እንደም ልበል ደግሞ በጣም በቃ ደስተህ ወደር የለውም ስነግርህ፣ እሱማ በሰፊው እሱማ በሰፊው ወይ ማይ ኔትወርክሽ እኮ ነው። አውሪ የት ላድርግልሽ እንትን እያለች ነው። እኔ እንትናን ዚፎራን ዚፎራ መንገድ ላይ ስራ መልካም ሰላም ሆኖልን የማነል ሞሪያ ተስሙ፣ ኮንግራቹሌሽን፣ እወዳችኋለሁ። መልካም ቀን፣ መልካም ምሽት፣ መልካም አዳር። እንዳማረባችሁ ግን ቪዲዮ ሰርታችሁ ውጡ እናንተ ሁለቶች ኢሌኒ

አሜሪካ አንቺ ጋ ሆነሽ ነበር። ስሜታዊ አትሆኝ፣ እኔም በጣም ነው የማከብርሽ። ሰርኬ በጣም ትልቅ ሰው ነሽ። በጣም በጣም ከምናገረው በላይ በጣም ትልቅ ሰው ነሽ። ልበ መልካም ልበ ብርሃን ነሽ። ስሜታዊ አትሆኝ ሰርኬ። አቃለው በጣም ትልቅ ቦታ ነው ያለኝ ለአንቺ እና የአንቺ ውለታ እግዚአብሔር ይክፈልሽ። ሌላ ምንም ማለሽም። አይ እሷ ስሜታው የሆነች ታማ በነበረ ሰዓት ተዝውማ ነበር። እሱ ለዛ ነው ያ መሚዬ፣ በጣም ታማ ነበረችና። አሃ ዛሬ እንዲህ ቁማ እንድትሄድ በእግዚአብሔር ኃይል ዛሬ ቁማ እንደዚህ ስትናገር በጣም በጣም አሟት ነበር። የሚገርምሽ መራመድ ሁላ አቅቷት አረ። የሰው ልጅ ክፉ ነው። በዚህም ደረጃ ነው የሚመጡብንና በእግዚአብሔር ኃይል ቁማ ሄዳለች። እና ስራ ሁሉ አስተዋውለዋት ምን ብላ ነበረች። እና ዛሬ ለዚህ መፍቃቷ በጣም ደስ ይላኛልና ሚኪን አስገቡት እንጂ። እንኳን ተሻለሽ፣ እንኳን ለዚህ በቃሽ። በጣም ያሳዝና። ለዞሽ አጥልቀሽ ደግሞ ማለት ብዙም አታውቂኝም ነበረ ማለት ነው። በጣም ያወቅሁት የህመሜ ሰዓት ነው። እና እንዴት ነው፣ በጣም ሳንግባባ አላውቀው የዚህን ያክል እንደዚህ እንትን የሚለኝ እላለሁ ማለት ነው። ከዛ ታመሜ ድኜ ደግሞ እዚህ ሶሻል ሚዲያ ላይ ተመልሼ ስመጣ ወደ ስራዬ ስመለስ ስለ እሱ መናገር ፈልጌ ነበረ፣ ግን እሱ እንድናገር አይፈልግም። ከዛ በቃ አመሰግናለሁ ብቻ ብዬ በውስጥ መስመር አውርቼው እዚህም አልኩኝ። ምን ልበል እና፣ በጣም ትልቅ ሰው ነው። በጣም እኔ እንጃ። ብቻ በጣም መልካም ሰው እና ሁሌም አከብርሃለሁ። አዱ ውለትህን፣ እንደዚህ ተናግሬ ወይም የሆነ ነገር አድርጌ ውለትህን የምመልሰው አይደለም። ምንም የዋልኩልሽ ውለታ የለም ሰር አንቺ የሚገባሽ ከዚህ በላይ የሚገባሻል። በጣም መልካም ሰው ነሽ። እህቶች እንደዚህ ሰብስበሽ ስራሽ ስራሽና ስራሽ ብቻ ነው። አንቺ የሰው ወሬ አይበግርሽ። ማንም አለ አላለ ጉዳይሽ አይደለም። ስራሽና ስራሽ ነው እና ከዚህ በላይ ባረግልሽ፣ ከዚህ በላይ በሆንልሽ በጣም ደስ ይለኛል። ሁሌም ከጎኔ ነበርሽ፣ አሁንም ከጎኔ ነሽ። አመሰግናለሁ። ዛሬ ደግሞ እንደዚህ ሁላችንም አንድ ላይ ተላያችሁ በጣም ደስ ይለኛል። ማሂ እናቴ እንደዚያ እንደሆነች በጣም ደስ ይለኛል። በዚህ አጋጣሚ ሚኪም ደግሞ በጣም ሚኪም መቷል። ቅድም ቅድም በኖርክልኝ በአካል ያገኘሁትን ሰው ነግርህ ነበር። ደውዬ እነግርሃለሁ ሁሉም ነገር ቁም ነገር ቁም ነገር። ቆይ ትነግረኛለህ ትነግረኛለህ። ኧረ ዛሬ ደስ የሚል ነገር እያየሁ ነው። ሁላችሁንም እንደ ግድግዳው ነበር። ማ እንዴት ናችሁ? ቅድም ያላገኘኋችሁ ሰላም ናችሁ? እኔ ከተፈጠረው ነገር በላይ አሁን ሰርፕራይዝ ያደረገኝ ነገር ከፊት ለፊት የሚታየኝ ነገር አሁን እና ሁልጊዜ እኔን ያሸነፈ ሽምግልና ማን እንደዚህ እንዳደረገው እኔ አሁን እራሱ ጥላት ያውቃል። በጣም ጥሬ አልተሳካልኝ ነገር ሽምግልና ነበረ በእውነት ለመናገር በጣም ደስ ብሎኛል። ማሂ እና ቲጂ እዚህ ሚዲያ ላይ የአማራን ባህል በማስተዋወቅ እውነቴን ነው ትልቅ ሚና ያላችሁ ልጆች ናችሁ። የሚያምርባችሁም ደግሞ እናንተ አንድ ላይ ስትሆኑ ነው። ምን ለመናገር እና ምናልባት በመካከል ሰው ሊገባ ይችላል፣ እንደዚህ ሊያቃያችሁ ይችላል። ግን ለእንደዚህ አይነት ነገር ቦታ መስጠት አልነበረባችሁም። በባለፈው ካስታረኳችሁ ወደ ሁለተኛ ስትጣሉ አሁንም እያስፈራኝ ነው። ዳግም ደግሞ ላለመቃየማችሁ ምን ማረጋገጫ እያስፈራኛል። እና አንድ ላይ በመሆናችሁ ደስ ብሎኛል። እግዚአብሔር ይስጣችሁ። ጠብን፣ ቂምን፣ በቀልን የሚወደው ሰይጣን ዲያብሎስ ብቻ ነው። ከእግዚአብሔር የሆነ ግን ፍቅር ብቻ ነው የሚሰብከው። ቢያበሳጨውም ፍቅርን ይሰብካል። ለምን በፍቅር የሞት እግዚአብሔር ስለሆነና ማሄና አናግሪያን ነበርና ቆይ ትንሽ እስኪ እንየው ሁላችንንም አለችኝ። ቲጅም ከሆነ ሳብ ጋር እንዲሁ አለችኝ። ና ቲጅ ግን ብዙ የምታሸንፈኝ አልመሰለችኝም። በጊዜው ጥሩ ነበረች። ማሄ ግን ትንሽ ከረር ስትል ትንሹ ምናምን ብዬሽ ነበር። አሁን አንድ ላይ እኔ እግዚአብሔርን አንድ ላይ ሰላዩዋችሁ በጣም ደስ ብሎኛል። ቅድም ከሆነ ሰው ጋር እያወራሁ ነበርና እንደ ኔ ላስታርቃቸው የሚብለውኝ እነዚህ ሰዎች እንደነ ነገር ሆነ ነገር እያልኩ ነበር። ደስ ብሎኛል። ወገደኛው ቅድም እንዳልኩ ነው። ጠንካራሁን ምንም ማለት መሰናክል የሌለበት ህይወት አይጥምም። ሁልጊዜ መሰናክላለሁ ቻሌንጅ አለ። ቻሌንጁ ማለፉ ነው ዋናው ነገር። ስኬት ያለ ቻሌንጅ አይጥምህም። በቀላል ቢመጣ ሲሆን ማለት ነውና ሁላችሁም ደግሞ ከነዚህ ልጆች ጎን የሆናችሁ በመልካም የቆማችሁ እንወዳችኋለን፣ እናከብራችኋለን። ሶሻል ሚዲያ ላይ አንድ ላይ ታይተን ስንጠፋ ሰዎች ተጣልተው ነው እንደምንሆነው ይላል። ይሄ ያለ ነው የሶሻል ሚዲያ ባህሪውን ስለሆነና እወዳችኋለሁ፣ አከብራችኋለሁ። አንድ ላይ ስላየዋችሁ ደስ ብሎኛል። ማይና ቲጂ በተለይ ሰርኪ፣ ስለ ሰርኪ ለማውራት አሁን ጊዜ አይበቃም። በጣም ልብ ያላት አስተዋይ፣ ለሁሉ እህትም እናት መሆን የምትችልና በነገራችን ላይ እኔ ካወኳሳ ጀምሮ በማይ ነው የማውቃት ሰው፣ እንደ አንድ ቀን እንኳን ዝንፍ አይልም ወይ። በእውነት እንዴት አይነት ወጥ አቋም ነው! እንዴት አይነት ቤተሰብ እንደው ቢያሳድጋትስ ነው። እግዚአብሔር ጤናሽን ይስጥሽ። የህመን ጉዳይ አለ የጤና ጉዳይ ያሳስብሻና ቃል ግን እግዚአብሔር ደግሞ ስላለ ምረትን ጤናም ከሱ ነው የሚገኘው። እግዚአብሔር ምረቱን ያድልሽ። ለአንቺም እንወድሻለን እናከብርሻለን። ሳይክ ለትልቁም ነገር የምንጠብቅሽ ልጆች አለን። በብዙ ምክንያት ነው አለንሽ እኔ ሴትነት እኔ በአንቺ ልክ በጣም በእውነት በጣም ኤኒዋይስ ግን ማይም ስላዩሽ ደስ ብሎኛል። ቲጅም በቃ በጣም በጣም ደስ ብሎኛል። ወዳችኋለሁ፣ አከብራችኋለሁ። ስራ ላይ ስለሆንኩኝ ታች ዱብል ጋር እና መማር መታችሁ ይሄን ነገር በደንብ ቁጮላችሁ ነገር ስላያችሁት ግድድሯ፣ ግድድሯ ልባም ሴት በጣም ነው የማመሰግነው። ሁላችሁንም ወዳችኋለን እና አከብራችኋለን ዙዙዬ እና አኒታ ኤሎ ኤሎ፣ ጠፍተሻል። ሰርኪ ከታች ስታየኛለች። ሁላችሁንም ሰላም ብያለሁ፣ ደህና ቆዩ። እናመሰግናለን፣ ሚኪ። በነገራችን ላይ አንተ ለማስታረቅ ሞክረህ ያልተሳካል ነገር የለም፣ ሁሉ ተሳክቷል። አውቀው ነው ዝም እየተባባሉ ይህን ቀን እየጠበቁህ ይመስላል በምክንያት ነው። እግዚአብሔር ደግሞ ሰው እግዚአብሔር ይሄኛውን አጀንዳ ሊያስረሳው ሲፈልግ እነዚህን ሰዎች ዛሬ እንደዚህ ማገናኘት እንዳለበት እግዚአብሔር አይ አሁን የሁለቱ መታረቅም ሌላ አጀንዳ የሚሆንባቸው ሰዎች ስላሉ ሰው በሰው ጠብ የሚቀና እኔ በስማ አመኔ አላውቅም። ብቻ ምንም አልልም። ባለመናገር የምታወቀው ፈጣሪ ግን ይፍረዳችሁ። እኔ ሌላ ምንም ልል አልችልም። ሌላ ምንም ልል አልችልም። ሌላ ወንጀል ቢሆን አስገድለውና ሌላ ወንጀል ቢሆን አውጥተው ሌላ ሌላ ነገር ውስጥ ገብተናል ሶ በቃ ይበቃኛል እና በርቱልኝ፣ እወዳችኋለሁ። ቴንክ ዩ ሚኮ፣ እኔም እንደዚሁ ልሰነባበት። በርቱልኝ አትም ላይ ያ ያ ሰላም ጨፍሩ ቪዲዮ እንሰራለን። ደከመኝ ደህና ደሩ። እሺ ቤተሰብ፣ አንድ ሺህ አራት መቶ ሰው እያያችሁ ነው። እኔ ግን ለተቀል የተሳካ አየሽ አይደል? አንድ ሺህ ሰው መግባት አለበት። ስለዚህ አልኩት። ቀን ሙሉ ነው። ተሳካ ተሳካ ነው። እንታያለን። ደስ ይላል በጣም ያላቸው አዲስ ቲክቶከር አንድ ሙዚቃማ፣ እንፈልጋለን፣ እና እንዴት ልወጣ ነው? እና ደህና ደሩላ ሁላችሁም። ሙዚቃ እንፈልጋለን ሁላችሁም። አንዴ እንስፈንላቸውና እንትን እንላለን። በማን ሙዚቃ እንስፈን? ደስ ባለሽ አንቺ በተመቻች